ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባድዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወረሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ፣ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዓይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 1818። አይጠፋዎትም በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋዊ ያለ መኝታ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ አራት መኝታ አማራጭ ያላቸው አፓርትመንቶች አቅመውን ባማከለ መልኩ የህልሞን ቤት በዲኤም ሲሪል ስቴት እውን ማድረግ ይችላሉ። በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር ተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዳያሳስቦ። ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርሞክ ተጠቅመን እየገነባ እንገኛለን። ምን ይሄ ብቻ? ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ይህ አዋዜ ሰበር ነው። በሱዳን የእርስ በርስ ጦርነት ሙሐመድ ሐምዳን ዳጋሎ አልሆነላቸውም። የአማጺው ፈጥኖ ድጋፍ ሰጭ ኃይል መሪ ሐማዲቲ ትንሹ መሐመድ ከረሰ ከተማ ካርቱም እግራቸው ተነቅሎ ጣጥለው ማፈግፈጋቸውን ዛሬ ያመኑ ዳጋሎ ቴሌግራም ገጻቸው ላይ በጫኖት የድምፅ መልእክት ጦራቸው ካርቱምን ለቆ የወጣው ባለፈው ሳምንት መሆኑን ገልጸዋል። እውነት ነው አሉ ዳጋሎ በመልእክታቸው። እውነት ነው ባለፉት ጥቂት ቀናት ጦራችን ራሱን ኦምድሩማን ውስጥ ለማጠናከር ከካርቱም ለቆ ወጥቷል። አመራራችን የወሰደው ታክቲካል ውሳኔ ነው። የጋራ ውሳኔ ነው ብለዋል። የመለስተኛ ሁለተኛ ደረጃ ትምህርት አቋራጭ፣ የግመል ነጋዴና ኋላም በፈጥኖ ድጋፍ ሰጪ ኃይሎች አዛዥነት የሀገሪቱ ምክትል ፕሬዝደንት እስከ መሆን የደረሱት ዳጋሎ ገና ልባቸው አልተሸነፈም። ይበልጥ ጠንክሬ ኃያልና ባለድልሆኜ ወደ ካርቱም እመለሳለሁ ሲሉ ዝተዋል። ዳርፉንና ቻድን ተንፈራጦ ግመልን ጨምሮ በከብት አርቢነቱ የሚታወቀው አረባዊ መሐርያ ሪዜጋት ንዑስ ጎሳ መሪ የልጅ ልጅ ቁመታምና ቀይዳማ ሕፃን ፊት ሐማዲቲ ገና ሃምሳ ዓመታቸው ነው። ከዚህ ሳጥናይ ንቅናቄ ጋር ድርድር ወይም የስምምነት ሂደቶች ውስጥ እንደምንገኝ አድርገው የሚያስቡ ተሳስቶ አላሉም። ሐማዲቲ የሳጥናኤል ንቅናቄ የሚሉት ከትልቁ የድል ዋንጫቸው ካርቱም የነቀላቸውን የሱዳንን ጦር ነው። ሐማዲቲ በድል አድራጊነት ወደ ካርቱም እመለሳለሁ የሚሉት የሱዳኑ ገዢ ጀነራል አልቡርሃን ጦር ሰራዊት ትናንት ቅዳሜ እሳቸው የሸሹባቱን ኦምዱርማን ከተማ ዋና የገበያ መናኸሪያ በእጁ ማስገባቱን እየገለጸ ነው። ጦሩ የካርቱም መንታ የሆነችውን ኦምድሩማን አብዛኛውን ክፍልም ይቆጣጠራል። ሁለት ግዙፍ የጦር ሰፈሮች አሉት። ሐማዲቲ ኦምድሩማን ውስጥ እንደ አልቡርሃኒ በሰፋ የያዙት ግዛት የለም። ትንሽ መሬት ላይ ተቆናጠዋል ማለት ብቻ ነው የሚቻለው። ይህ በእንዲህ እንዳለ በለስ የቀናቸው የሱዳን ጦር አዛዥና የሀገሪቱ የአገሪቱ ተግባራዊ ፕሬዝደንት አብደልፈታ አልቡርሃን የሁለት ዓመት ተፋላሚያቸው ሐማዲቲን በምረው አይማረኝ ሲሉ በድል አድራጊነት በነደደ ትንፋሻቸው ዝተዋል። ይቅር አንልም፣ አንቻቻልም፣ አንደራደርም ሲሉ ስግ ጥጥ ብለዋል። ጦራቸው መሬት የከዳውን የአርኤስኤፍ አማጽያን ከፕሬዝደንታዊ ቤተ መንግሥት በጦርነት ከወደመ አየር ማረፊያና ሌሎች የከተማዋ ቁልፍ ክፍለ ከተሞች በድል አድራጊነት አራውጦ ያባረረው አልቡርሃን ድላችን የሚሟላው ሲሉ ዛቱ። ድላችን የሚሟላው የመጨረሻው አማጺ ከምድረ ሱዳን የትኛውም ጎጥና ጉረኖ ውስጥ ዶጋመድ ሲሆን ነው ብለዋል። አሁን እንዳሉም የማይቆጠሩች ዝምተኛው የቀድሞው የሱዳን ፕሬዝደንት አልበሽር ናቸው። እነዚህ ሁለቱን ለሥልጣን አልጋ ሀገሪቱን የጦር አውድማ ያደረጉ ጦረኞች የፈጠሩት እሳቸው የሀገሪቱን ሥልጣን የጨበጡት አልጋውን በጠመንጃ ሰደፍ አርግበው መሆኑን ስለሚያውቁ የራሳቸው የጦር ኃይል አዛዥ አልቡርሃኒን ፈሩት። የጭቦ አምላክ በወጡበት መንገድ እንዳያወርዳቸው ፈርተው ሚዛንና መፈራራት ለመፍጠር ከ2003 እስከ 2005 በነበረው የዳርፉር ጦርነት የጃንጀዊድ ሚሊሻ መሪ የነበሩትን ሐማዲቲን በ2013 አርኤስኤፍ ተብሎ የሚታወቀውን ፈጥኖ ደራሽ ኃይል አቋቁመው አዛዥ የሆኑ ዘንድ አልበሽር ሾሟቸው። ፈለጉ ባላንጣ ሚሊሻዎችን ለመምታት የሚወረውሩት ጦር ሆነ። በሽር አልቡርሃንና ሐማዲቲን በማፈራረቅና በማፎካከር ሐማዲቲ ሌሎች አስቸጋሪ ሚሊሻዎችን የሚወግርላቸው ግን ይሄን ለምን አደረክ ተብሎ የማይጠየቅ እንደ ልቡ አደረጓቸውም። ዛሬ ለደረሱበት የሀብት ማማ መንጠሪያ የሆናቸውን የወርቅ ማውጫ ጉድጓዶች ከዳርፉር ባላንጣ የጎሳ መሪ ነጠቁ። የወርቅ ማውጫ ጉድጓዶች ያሉት የመጀመሪያው ሰው አይደለሁም አሉ ሰፊው መዳፋቸውን የማርን ሥራ ውስጥ የነከሩትና የረሰረሱት ሐማዲቲ ለቢቢሲ በሰጡት መግለጫ አዎና የወርቅ ጉድጓዶች አሉን። ታዲያ ምን ይጠበስ? ወርቁን ከመቦጥቦጥ የሚያግደን አንድም ነገር የለም ብለዋል። ኢሳያስ እንደ ሰማሁ ነው ዜናው አለም። መቼስ አሁን በያዝነው ዓመት እንኳን ስንመለከት ጦርነት ምን ያህል እንደሚያስከፋ የዩክሬንን ከተሞች ስንመለከት ጋዛን ስናይ፣ አሁን ደግሞ በቅርቡ የሱዳንን ከተማ ስንመለከት፣ የሱዳን ከተማዎች ነዋሪው የለም ባዶ ሆኗል። የከተሞቹ ፊት ለፊት ያሉ ህንፃዎች ፈራርሰዋል። ሙት ከተማ መስሏል ሱዳን። እኔ አንዳንድ ጊዜ አሁን አንተም እዚህ በትንታኔ ላይ አንስተዋል። መሪዎች የሚሰሯቸው ስህተቶች ህዝብ ላይ የሚያመጣው መዓትና ቁጣ እጅግ በጣም ነው የሚያሳዝነው። አሁን ኦማር አልባሽር የወሰዱት እርምጃ የራሳቸውን ዙፋን ለማደላደል ሲሉ ሁለቱን ጀነራሎች ግራና ቀኝ ማስቀመጣቸው የሱዳንን ህዝብ ዋጋ አላስከፈለውም። ሞያለ በግልጽ የሚታይ ከ60 ሺህ በላይ ሰው እኮ ሞቷል፣ አልቋል በዚህ በሁለት ዓመት ጦርነት በሚሊዮን የሚቆጠር ሰው ቀየውን ለቆ በህይወት ዘመኑ ፋዶ ደክሞ የያዘውን ጥሪት በትኖ ጎጆውን አፍርሶ አያቱን እናቱን እየጎተተ ጉልበት ያለው ካልቻለም ቋጥኝ ስር እየጣለ በየጎረቤት ሀገሩ ተሰዶ ነው ያለው። ሱዳን ሱዳን ያ እኛ የምናቀው በዜማቸው በሙዚቃቸው ብቻ ነበር ሱዳንን የምናቀው። እንግዳ ተቀባይ የነበሩ ህዝቦች ናቸው። ዛሬ ይሄ ጦርነት ገና እኮ ነው። ስለዚህ ከፍተኛ የረሃብ አደጋ የወደቀበት በአሁኑ ሰዓት ከፍተኛ የሰው ልጅ ትራጀዲ ሰቆቃ አለበት የሚባል ቦታ ነው እና ይህ ምንም ጥያቄ ውስጥ የሚገባ አይደለም። ዋጋ ላስከፈላቸውበት በተጨባጭ በሚዘገን ሁኔታ እንደውም የመረሳት ችግር ውስጥ ሁሉ ያለ ጦርነት ነው። ምናልባት አሁን ትልቁ ተስፋ የትኛውም ይሁን ሀገሪቱ እንደ ኩበት በጦር አበጋዞች ፈሪሃ እግዚአብሔርም ሆነ የህሊና ወቀሳ በሌለው ይሄ እንግዲህ ከምን እንደሚመነጫ አይታወቅም። በእውነት አስቸጋሪ ነገር ነው። እንደው እንደ አፍሪካ ሀገሪቱ እንደ ኩበት እየፈራረሰች ከምትሄድ አንደኛው ጽኑ ክንድ ያለው አሸንፎ እንደው የሀገሪቱን ግዛት አስከብሮ ቢያንስ ለህዝቡ ሰላም መስጠት ቢችል ነው የምትመኘው። እና ይሄ ጦርነት በአንዱ አሸናፊነት ቢደመደም ነው የሚመርጠው። አሁን ሐማዲቲ በደላ አድራጊነት ካርቱም እገባለሁ እና ከዚህ ጠብቀው ነው የምትለው የሱዳን ህዝብ በአንዱ አሸንፎ ሰላም ቢኖር ነው የሚሻለው። እና አሁን ወርቁ ምንም የተፈጥሮ እንግዲህ ይህን ሁሉ ችግር ረሃብ፣ ስቃይ ውስጥ ያለ ህዝብ መዳኛው ነው አይደለም። ይሄ ሀብቱ የሀገሪቱ ሀብት ወርቁም ሆነ አልማዙ በምን መንገድ ጥቅም ላይ እንደሚውል እንደምትሰማው ነው። እንደ ኮንጎ የመሳሰሉት አርባ አንድ ትሪሊየን ዶላር የተገመተ የከርሰ ምድር ሀብት ያላት የናይልን አስርና ሀያ እጥፍ የሚሆን የሀብት ያላት እየበሉ አይደለም የትም የመራው የጠመንጃ ነካሾች መፋለሚ አንዳንድ ጊዜ አስቸጋሪ ነው። የአፍሪካን ነገር ማንሳት እና ሪሊ ህዝብ የሚባለው ነገር ቦታ የለውም። ምናልባት ይሄን እንደው በምሳሌ ለመግለጽ እነ ቻይና አንድ ነጥብ አራት ሚሊዮን ቢሊዮን ህዝብ እንዴት ባለ መንገድ እንደሚያስተዳድሩ ስናቅ እኛ ጋር የሌለ ነገር አለ ማለት ነው። ሌላ ምን ሊባል ይችላል? ህንዶችን ብትመለከት የዓለማችን ቁጥር በአሁን በአሁኑ ሰዓት የዓለም ቁጥር ያው ቻይናና በዝብዛት ተመልከት። እንዴት አይነት ኔትወርክ እንዴት አይነት ምንድን ነው የሚጎልን? ምት ነው ምንም። የሚያሳዝን ነው። ምናልባት እዚህ ውስጥ ያለው ተስፋ አልቡርሃኒም ይሁን አማዲቲ ብዙ ለእኛ እንደ ማንኛውም ጤናማ አስተሳሰብ ላለን ሰዎች እዚህ ግቡ የምትላቸው እስከ ህዝቡ አንጻር ምንም ምን ሊመጣ አለ ከህዝቡ አንጻር ግን አትሊስት አትሊስት የሱዳን ሰላም ያስፈልገዋል፣ እና የለችው ያለችው የተረፈችውም እንዳትወድምበት ከተሰደደበት ተመልሶ ገብቶ የተሰጠውን እድሜ ኖሮ በሰላም እንዲጨርስ አንደኛው የበረታ ኃይል አሸንፎ ሰላም ቢመጣ ይሻላል እንጂ ይህን ነው። ከዚህ ውጭ ለመመኘት አይቻልም አሁን በሱዳን ውስጥ እንግዲህ እንደምንመለከተው የሁለቱ መፎካከር ህዝቡን መኖሪያ መድረሻ እያሳጣው እየመጣ ነው ያለው። አዎ አስቸጋሪ ነው። እዚህ ላይ ብዙም አስተያየት በመስጠቱ ፋይዳ የለውም። ቅድም በምሳሌነት የሰጠው ኮንጎ አለች ከዓለማችን ለአካባቢው ሀገሮች በሙሉ የፀሐይ ብርሃን መሆን የምትችል አገር ናት። አርባ አንድ ትሪሊየን ዶላር ነው የምለው ወደ ኢትዮጵያ ብር ልትመነዝረው አችልም። ባጭሩ እንደ ኢትዮጵያ ላሉ ሀገሮች የመቶ ዓመት የሁለት መቶ የሶስት መቶ ዓመት በጀት ሊሆን የሚችል ገንዘብ ነው፣ ነገር ግን የትኛው ትውልድ እንደሚበላው ማወቅ አይቻልም። ሀገርና ሰላም ሰላማቸውን ሀብታቸውን እንደዚህ መገንባት እንዴት እንደሚችሉ ማሰብ አይቻልም። አሁን በዚህ መሀ ሶስት ነው ምናምን የሚባል ሜሊሻ ቡድን በዛ በኩል ገብቷል። እንደገና ኪሻሳ ገባሉ ይላል። በዛ በኩል ውጊያ ነው። በመሀል በዚህ ቻይናዊ ዘርፎ ሄዳል፣ ወርቁን በዛ ደግሞ እንትኑ ዘርፎ ሄዳል። ይህ ነው አፍሪካ የሆነ ስታስብ በጣም በጣም ነገርኩ። የማያ ሶስት ሩዋንዳ፣ ኮንጎ ትንትን ነው ስሪሊ በጣም በጣም እውነቱን ለመናገር ዝም ብሎ ማለፍ ነው። ሱዳን ግን ጥልቅ ፍቅር አለን እኛ ለሱዳን። አሁን የመጡት መሪዎቹ አይደለም የሱዳን ሕዝብ የሚገልጹት የሱዳን ሕዝብና የኢትዮጵያ ሕዝብ ብዙ ሱዳን ውስጥ የነበሩ የኢትዮጵያን አግኝቼ በሚነግሩኝ ወቅት የሚደንቅ የሚደንቅ እንግዳ ተቀባይ በየመንገዱ ውሃ በንስራ አስቀምጦ ለጠማው ቤቱ አስገብቶ የሚያበላ የሚያጠጣ በሱ መሀል ኖረህ ሁለተኛ እኛም ራሳችን ከልይነት ከልጅነት እስከ እውቀት እንደው ሱዳኖችን የሚያክል እንደው ዘፋኛለን እንዲህ እያልን ያደግነው ኢትዮጵያ ሀገራችን እየመጡ እኮ ደጋግሞ ያልዘፈኑ ሱዳኖች አልነበሩም። ገብተዋል። ያያ ትዝታ ነው ያለኝ እነ መሼና እነ ሰበርታ አዎ በዚህ ነው የምናውቃቸው። ሱዳኖችን በዚህ ነው የምናቃቸው፣ በነበራቸው ሰላም በትነውና፣ ምን እንደሆነ ትልቅ ትልቅ ትልቅ ትልቅ የቫሊዩ የቫሊዩ መዛባት አለ። እንደ አፍሪካ የምንወደውና የምናደንቀና የምንደግፈውን ነገር የዓለም አወቅ ከፍተኛ ችግር አለብን እና ሱዳንን አሁንም እንደ ኩበት ከመፈረካከስ ያድናት ነው የምንለው። ምክንያቱም አንዳንድ ነገሮች ስናነባ አሁን እግር የነቀለውና እየተሸነፈ ያለው የሐማዲቲ ሚሊሻ የሆነ ቦታ ላይ ገድግዶ ደግሞ አሁን የቀረችውን ሱዳን ለመስበር ይፈልጋል። የራሱን እንትን ሱዳን ትልቋ የአፍሪካ ግዙፏ አገር ነበረች ሱዳን ደቡብ ሱዳን ተብሎ ወጥቷል አደል? ደቡብ ሱዳን ተብሎ ወጥቶ እስካሁን ድረስ እነጆን ጆን ጋራንግ የሰሩ ንቅናቄ ነው። እዛ ትርጉም ውስጥ አይገባም። ስርዓት ዘርግቶ ሁሉም ዜጎች የሚኖርበት ሀገር በማድረግ የሀብቷ ተጠቃሚ መሆን ሲቻል የውጭ አለበት የምጃለበት የዛን ብጃለበት ደቡብ ሱዳን ተንትናል። ደቡብ ሱዳኑ በጦርነት ውስጥ ነው ያለችው። አሁንም ደግሞ ሊዋጉ ነው የሚል ፍርሃት አለ። መሪዎቹ እነዛው ናቸው እና ይህኔን ስትመለከት እንደው በአጠቃላይ የአፍሪካን ጉዳይ ተከርኖ ይብሳል ማለት ይቻላል። የሆነ ኢሳያስ አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆነልህ። ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስበው የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻቸውን በእንክብካቤ እናስጎበኛለን እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልኮን አንስተው ይደውሉ 0988 18 1818። አይጠፋወትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር፣ ከስቱዲዮ እስከ ባለ አራት መኝታ አማራጭ ያላቸው አፓርትመንቶች አቅመውን በማከለ መልኩ የህልሞን ቤት በዲኤም ሲ ሪል እስቴት እውን ማድረግ ይችላሉ። በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨር ታይሙ በጨራሽ እንዳያሳስቦ። ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አልሙኒየም ፎርሞክ ተጠቅመን እየገነባን እንገኛለን። ምን ይሄ ብቻ? ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። ዲኤምሲ ሪል ኤስቴት ደስታው እዚህ ይጀምራል።